በሀገራችን ኢትዮጵያ ከቅርብ ዓመታት ወዲህ ልዩ ትኩረት ተሰጥቷቸው እድገት እያስመዘገቡ ከሚገኙ ዘርፎች መካከል የአርቲፊሻል ኢንቴሊጀንስ ዘርፍ በቀዳሚነት ነው የሚጠቀሰው። በዚህም ዘርፍ እንግዲህ በርካታ ወጣቶች ተደራጅተው ከዚያ ባለፈ ደግሞ በግልም ሆነው የራሳቸውን መተግበሪያ ወይም ደግሞ የተለያዩ ፕላትፎርሞችን ፈጥረው ለራሳቸውም ገቢ ከዛ ባሻገር የተለያዩ ዘርፎችንም ጭምር አገልግሎታቸውን እንዲያሳልጡ እየረዱ ነው የሚገኙት። ከነዚህ የተለያዩ ፕላትፎርሞችን ከፈጠሩ ወጣቶች መካከል ኩራዝ ቴክኖሎጂ የተሰኘ አንድ ማህበር ጋር እንሄድና የፈጠሩትን ስራዎች እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። የኛ ፕላትፎርም አሁን ኩራዝ ቴክ ይባላል። ፕላትፎርሙም የሚጠቅመው ትምህርትን ተደራሽነት ለማድረግ ነው። ለተማሪዎችም ሆነ አንዳንድ ሰዎች ስኪላቸው ማዳበር የሚፈልጉ ተጠቃሚዎች ለነሱ ተደራሽ ማድረግ ነው። ይሄን ለመስራት ደግሞ የነሳሳን ምክንያት ዩኒቨርሲቲ ተማሪዎችን ውስጥ እያሉ እየተማሩ ሆነ ከመግባታቸው በፊት የሚፈልጉት ኮርስ ካለ ወይ ደግሞ ትምህርት ካለ እሱን በደንብ ፕሮቫይድ ለማድረግ አስበን የተለያዩ በተለያየ ስኪል ላይ የሚገኙ እንትኖችን ፕሮፌሽናሎችን ሰብስበን እነሱን በንትን መልክ በኮርስ መልክ ቀርተን ፕላትፎርም አዘጋጅተን እነሱን ፕሮቫይድ አድርገናል ማለት ነው። ለእያንዳንዱ ሪሶርስ የሚፈልጓቸውን ጥያቄዎች አናላይዝ ለማድረግ ኤአይ ያለው ማለት ነው አብሮት። ስለዚህ ተማሪዎቹ በየቀኑ የሚያደርጉት ጥናታቸው ላይ የሚሰሯቸው ጥያቄዎች ላይ ምናምን የኤአይ ገዛ ይኖራቸዋል ማለት ነው። ጥያቄ በማውጣት ነገሮችን በማብራራት መጽሐፉ ያለውን ይዘት ለማወቅ ያልገባቸውን ጥያቄ ለምሳሌ ድጋሚ እንዲያብራራላቸው በመጠየቅ ከኤአይ ጋር የተሻለ ነገር እየሰራን ነው ማለት ነው። ወጣቶቹ ከቅርብ ዓመታት ወዲህ በሀገር አቀፍ የ12ኛ ክፍል ፈተና ላይ እየተስተዋለ የሚገኘ ውጤት የሰው ሰራሽ አስተውሎትን ተጠቅመው ፕላትፎርሙን እንዲፈጥሩ ምክንያት እንደሆናቸው ያነሳሉ። በዚህም ፕላትፎርም አማካኝነት ለተማሪዎች በሚገባ መልኩም የተለያዩ ጥያቄዎች የሚሰራ መሆኑንና አጋዥ መጽሐፍትም በዲጂታል መንገድ የቀረቡበት መሆኑንም ይጠቁማሉ። የፈጠሩትን ፕላትፎርም መነሻ በማድረግም የሰው ሰራሽ አስተውሎት ዘርፍ የትምህርት ስርዓቱ እንዲዘምንና የመማር ማስተማር ሂደቱም የተሳለጠ እንዲሆን አስችሏል ይላሉ። ፈተናዎችን አንድ ጥያቄ እንዴት ነው የሚሆነው? ይሄ እንዴት ሆነ? እንዴት አጠናጫንኩ የሚለውን ነገር ሞር ዲቴይል ጥሩ ያስመዝግበው። በመንግስትም በምንም የተመሰከላቸው ሰዎችን ሰብስበን ቪዲዮችን አቅርበናል። ሶ ይዛ ቪዲዮ ላይ ገብተው ያን በሚያዩበት ሰዓት ሞር የተሻለ ውጤት ማስመዝገብ ይችላሉ። ከመዝገብ ውጭ ደግሞ እውቀቱን ይዘውት ወደ ዩኒቨርሲቲ መግባት እንዲችሉ ይረዳቸዋል ማለት ነው። ትልቁ ጥቅም ያለው ለተማሪዎች ብቻ ሳይሆን አጠቃላይ ተጨማሪ እውቀትን ለሚፈልጉ ሁሉ ነው። ስለዚህ ኮርሶቹ ሲዘጋጁ የተዘጋጁት አንድ የስራ ቦታ ላይ የተሻለ እውቀትና ልምድ ባላቸው ሰዎች ነው። ስለዚህ የሚደረገው ምንድን ነው? ኮርሶቹ ይቀረጻሉ። በትክክል የስራው አለም ላይ እየሰሩ ያሉ ሰዎች ልምዳቸውን ያካፍላሉ፣ እውቀታቸውን ያካፍላሉ ነው ሀሳቡ። ስለዚህ ትልቁ ተጠቃሚዎቻችን ወጣቶችና የዩኒቨርሲቲ ተማሪዎች እንዲሁም ደግሞ ወደ ዩኒቨርሲቲ የሚገቡ ተማሪዎች ናቸው ማለት ነው። ዛሬ ላይ ይህ ፕላትፎርም ከተማሪዎች ባለፈ በርካታ ወጣቶችም ክህሎታቸውን እያገሉበቱበት ይገኛሉ። በመሆኑም ከተለያዩ ድርጅቶችና ከከፍተኛ የትምህርት ተቋማትም ጋር በአጋርነት እየሰሩ ስለመሆናቸውም ወጣቶቹ ያነሳሉ። ኢትዮ ቴሌኮም ኮብራንድ ፓርትነርሺፕ አለን ከእነሱም ጋር አብረን እንሰራለን። ከዛ በተጨማሪ ዩኒቨርሲቲዎች ትልቆቹ አብረውን የሚሰሩት ድርጅቶች ናቸው። ከዩኒቨርሲቲዎች ጋር ኢንተርንሺፕ እንሰጣለን። በየአመቱ ሶ በየአመቱ እስከ መቶ ከስልሳ ጀምረን ለምሳሌ ባለፈው ዓመት ልምዳችን 120 ተማሪዎችን ኢንተርንሺፕ ሰጥተን በሶስት ወር ከዛ ሰልጥነው የራሳቸውን ፕሮጀክት ሰርተው ሾኬዝ አድርገው በትክክል ተመርቀው ለስራው ላይ የጀመሩ ሰዎች አሉ። እዛ ላይ በማሳየት ማለት ነው። ስለዚህ ብዙ ዩኒቨርሲቲዎችንም ለኛ ወደኛ ስበን ሳብ ችለናል። ከቅርብ ዓመታት ወዲህ ልዩ ትኩረት የተሰጠው የሰው ሰራሽ አስተውሎት ዘርፍ በርካታ ወጣቶች ስራ ፈጣሪ እንዲሆኑ አስችሏቸዋል። ለዚህ ደግሞ ከ20 የሚያልፉ የኩራስቴክስ አባላት ምስክር ናቸው። የማህበሩ ወጣቶች ዘርፉን በመጠቀም የተለያዩ ቀጣይነት ያላቸው ስራዎችን ለመስራት ትልቅ ዕልም እንዳላቸውም ያነሳሉ። ከአዲስ አበባ አልፈን መጀመሪያ እንትን ያሉ ይሄ ወደ ከተማ ራቅ ያሉ አካባቢዎችን ሞር እነሱ ጋር ትምህርት ተደራሽ ቢሆን አገሪቷ ላይ ለውጥ ያመጣለን ብለን ስለምናስብ በደንብ ከዚህ ከተማ ውጭ ያለውን በደንብ አድርገን ከቨር ማድረግ ይሄ ጅማሮ ነው። በደንብ ኤአይ ዩቲላይዝ አርገን ሰልፍ ለርኒንግ የሆኑ እንትኖችን ከእነሱ ጋር ፐርሰናል የሆነ ኤጀንት ክሬት አድርገን ከተማሪዎቹ ጋር በደንብ እየተግባባ ሞር የተሻለ ተማሪ ለመፍጠር እቅድ አለን ማለት ነው። ወደፊት ሰብሳሃር አፍሪካን ኢስት አፍሪካንም ጭምር ሙሉ ለሙሉ እውቀትም በተቻለና በቀላል በሆነ መንገድ ማድረስ መቻሉ። ስለዚህ ተደራሽነትን ማስፋት የቴክኖሎጂ አንዱ ጥቅም ተደራሽነትን ማስፋት ስለሆነ ማለት ነው። እሱ ላይ ተጨማሪ ደግሞ ኤአይ የሚለው ነገር ደግሞ ሲጨመረበት ከተደራሽነቱ በተጨማሪ ያልገቡንን ነገሮች በበለጠ ሁኔታ በማብራራት የሰዎችንም ጊዜ የእኛንም ጊዜ ደግሞ የተሻለ ነገር ጀነሬት እንድናደርግበት ያግዘናል ማለት ነው። ዘርፉ ከጊዜ ወደ ጊዜ እድገት እያሳየ መሆኑ የተመላከተ ሲሆን በቅርቡ የተካሄደው የአምስት ሚሊዮን ኮደርስ ስልጠና እንደ ሀገር፣ ለዘርፉ የተሰጠውን ትኩረት ያመላክታልም ተብሏል።